መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ ነው። ይህን ትውልድ ሲጠፋ ዝም ብለናል። ናይ አላሁ ተዓላ አይምሮን የሰጠን እንድናስብ፣ እንድናስተነትን መጥፎን ከደግ እንድንለይበት በራሳችን አስበን እንድንወስን እንጂ ሰዎች ስላሰቡ ሰዎች ትናንትና መነጋገሪያ ከነበሩ ቪዲዮዎች መካከል አንደኛው ይህ ቪዲዮ ነው። እንግዲህ የሶሪያው መሪ አህመድ ሸርዕ የፈጅር ሰላት መስጂድ ሂዱ። እንግዲህ የፈጅር ሰላት እስኪሰገድ እየጠበቀ ያለበት በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሹበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለ። እዚህ ጋር የምትመለከቱት የአክሱሙ ከንቲባ አቶ ትኮ ዛሬ ሕዝቡን ሰብስበው እንዲህ ብለው ነበረ። የክልሉ ጠቅላይ ፍርድ ቤት ሒጃብ እንዲለብሱ ውሳኔ ቢያስተላልፍም፣ ግን እኛ እንዲማሩ አንፈቅደላቸው አዲሱ ትውልድ የሞቱ ሰዎችንንም ሆነ ቀብርን

አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም ውድና የተከበረ ቻናል የክታታዎች ባላችሁበት የአላህ ሰላም እዝነት ተረዴ ቸርነት አይላሻ አላ። ዛሬም ከምግብ እንደተመለከታችሁት አነጋገሪ የተወደዱ የተማረጡ ወንዱም ደግሞ ኢስላማዊ ቪዲዮ አሉ እንሻ አላ። እጅግ እንግዲህ የተለያዩ በተለይ ከሙፍቲ ሞት ጋር ተያይዞ አሁንም ነገሩ እየተባባሰ ያለበት ሁኔታ ነው። ከበየ ዕለቱ የተለያዩ አጀንዳዎችም እየወጡ ነው። ከዛም ጋር ተያይዞ ማለት ነው ኡስታዝ ያሲን ኑሩ በጁምአ ኩጥባ ላይ ያስተላለፈው መልእክት አለ። እሱን በትላንትናው ዕለትም አስመልክቻችሁ ነበር። እናንተም በሶሻል ሚዲያ ብዙ ስትመለከቱ ነበረ። ኡስታዝ ካሚል ሸምሱ ማለት ነው እንግዲህ፣ በተለይ ለምንድን ነው ብቻቸውን የሚቀበሩት የሚለውን ብቻቸውን መቀበሩን አስመልክቶ ተቃውሞ አንስተውም፣ እንዲሁም ደግሞ ሀሳብም ሰጥተው ነበረ። እንዲሁም ደግሞ በጣም እንዳዘኑ በሳቸው ሞት አላህ ደግሞ በጀነት እንዲያበስራቸውም ዱዓም ሲያደርጉላቸው ነበር። በነገራችን ላይ ከዚህ ጋር ተያይዞ ሀሰን ታጁ ሁላችሁም የምታውቁት ማለት ነው። በጣም የህባሽ ቀንደኛ ነው። እንግዲህ ኡስታዝ ያሲን ኑሩን በዚህ መልኩ ተቃውሞታል። ኡስታዝ ያሲን ኑሩም ደሞ ደግሞ በስተመጨረሻ ምላሽ ሰጥቷል። እሱንም የማስደምጣችሁናል። በመጀመሪያ እንግዲህ ሀሰን ታጁ ምን አለ? ኡስታዝ ያሲን ኑሩ መልክት መልእክት ፍጹም ኃላፊነት የጎደለው ሁከትና ብጥብጥ ጥሪ ነው ይላል። እንግዲህ ይህን ለማስተላለፍ ነው የፈለገው ነው የሚለው። ከዛም አልፎ ደግሞ ምንድና ለመሰላችሁ የሙፍቲ የመቃብር ስፍራ ትክክል ስላልሆነ መጅሊስ ከቤተሰብ ጋር ተነጋግሮ አንድ ነገር ማድረግ አለበት፣ ካልሆነ ትውልዱ ሲባክል ዝም አንልም፣ አጽማቸውን አውጥታችሁ ወደ ሌላ ስፍራ ካልወሰዳችሁ እንበጠብጣንለን ነው መልእክቱ ብለው ነው እንግዲህ። አምባሳደር ኡስታዝ ሀሰን ታጁ ይህንን መልእክት ያስተላለፈው ማለት ነው። ኡስታዝ ያሲን ኑሩ በመተቸት እንዲሁም ደግሞ እሱ ላይ ከፍተኛ ጥላቻ ወይም ደግሞ ሰዎች እንዲነሱበት ዘመቻ ለመፍጠር የሞከረው ማለት ነው። ከዚህ ጋር ተያይዞ ኡስታዝ ያሲን ኑሩ አመሻሹን እንግዲህ ምላሽ ሰጥቷል ማለት ነው። አጠቃላይ የማነብላችሁ ነው። የተለያዩ ከመግቢያው እንደተመለከታችሁት ቪዲዮም አሉ፣ እነሱም ቪዲዮዎች በጋራ የምንመለከት ይሆናል። ያ ጀማ ግን አንድ ነገር ዝም ብለን በጭፍን ጥላቻ የሆነ የሆነ ነገር ከማለት ቆም ብለን እናስተውል። አይምሯችን የተሰጠ ለማስተዋል፣ ለማገናዘብ፣ ትክክለኛውን ነገር ለመያዝ ነው ብዬ አምናለሁ። ተውሂድን በተለይ በዚህ ሰዓት በነገራችን ላይ ወላሂ እኔ በጣም ነው ደስ ያለኝ። ምክንያቱም ኡስታዞች በዚህ መልኩ ነገራቱን አደባብሰው ያልፉታል ብዬ ነበረ በቃ ቅር ያለውን ነገር እንዲሁም ደግሞ በእምነት የማይፈቀደውን ነገር ስለተተገበረ በእለት ሁለት ማለት ነው የሞት ዕለት፣ ይህ ነገር ደግሞ ተገቢ አይደለም፣ እንዲህ መደረግ አለበት ብለው በአደባባይ ወጥተው ህዝበ ሙስሊሙን ተውሂድ ያስተማሩበት መንገድ ኡስታዝ ያሲን ኑሩና ኡስታዝ ካሚል ሸምሱ ይሄ በጣም የሚደነቅ ነገር ነው። ለብዙዎች ትምህርት ይሆናል ብዬ ስለማሰብ ነው ምላሹን ላስደምጣችሁ። በዚህ ጉዳይ ላይ እናንተም ሀሳብ እየሰጣችሁ የምእመናን ዱአ ለማገኘት ዑለማዎች ከምንዳቸው አባታችን ተቀዳሚው ሙፍቲ ሐጂ ዑመር ቤተሰብ ጋር በመነጋገር የተቀበሩትን ቦታ የህዝብ ሙስሊሙ መካነ መቃብር ያደረጉት ዘንድ እመኛለሁ። ይህ ቢሆን ምዕመናኑ ለመቅበር እና ለመዘየር በሄድን ቁጥር ለአባታችን ተቀዳሚ ሙፍቲ ዱአ አድርገን ከአላህ ዘንድ ምህረቱን ጠይቀን እንመለሳለን። በዚህ ላይ ህዝበ ሙስሊሙ ዘንድ የተፈጠረው ውዝግብ ማስረጊያ ያገኛል። ምንም እንኳን አንዳንዶች አውቀው ባልተፈለገ መልኩ ቢረዱም በትላንትናው ኩጥባ በወፍ በረር ለማንሳት የፈለግኩት ሐሳብ ይህ ነበር። ንግግሬ ካስተላለፈው አውድ ውጪ መተርጎሙ እና ጀናዛቸው ተቆፍሮ ይውጣ እንዳልኩ ተደርጎ መቅረብ በምንም መልኩ ተገቢ አልነበረም። በኩጥባዬ ያስተላለፍኩትን መልእክት ሙሉውን ላዳመጠ ይህንን አይነት ድፍረት ልናገር እንደማልችል ግልጽ ነበር። ሰዎች ያላሰቡትን ነገር በክፉ ጥርጣሬ አጅቦ ማቅረብ ከይር የለውም፣ ግድ የለም፤ አላህን ልንፈራ ይገባል። አጀንዳውን በማራገብ ፊታውራሪ የነበረውን ግለሰብ ከአሁኑ በፊት በመከና ሰላም መውሊድ ላይ የነበሩ ውሃብዮች ምግባቸው መርዘውባቸው ብሎ ህዝባዊ ግጭት ለማስነሳት የታተረ መሆኑን ሊታወስ ይገባል። አሁን ደግሞ በህዝብ መሀል ብጥብጥ ቢጠምቅም ምኑ ይገርማል ብሎ እንግዲህ ለኡስታዝ ወይም ደግሞ ለአምባሳደር ሀሰን ታጁ መልስ ሰጥቷል ማለት ነው። እጅጉ ስክነት የሚያሽን በዚህ ፈታኝ ዘመን እንደ ወይፈን መጎፈላት ካቲማችን ያበላሻል። ሰው እንዴት ሁሌም በራስ መኮፈስ በኢጎ መጀቦን መግለጫው ይሆናል? በተረፈ የአይኖቻችን ማረፊያ የሆኑት ኡለሞቻችንን እና መሻይኮቻችን አላህ ይዘንላቸው፣ ፊርደውስን ማረፊያ ያደርግላቸው። የእኛ ፍጻሜ አዛኙ ጌታ ያሳምርልን። አሚን ይላል። ይህ ድንቅ ድንቅ መልእክት ነው። በቃ ወላሂ ቆም ብለን ካሰብን ይሄ ራሱ ትልቅ መልእክት አለው ብዬ አምናለሁ። በነገራችን ላይ ከዚህ በፊት ሊታወስ ይገባል ብሎ ያስተላለፈው ኡስታዝ ያሲን ኑሩ መልእክት ይሄ ሰው በጣም ብጥብጥ ለመፍጠር የሞከረ ግለሰብ እንደሆነ አምባሳደር ሀሰን ታጁ ማለት ነው። ከዚህም በፊት ውሃብዮች እንደዚህ ናቸው መውሊድ የተሳተፉትን ደረሶችን በመርዝ ሊጨርሷቸው የነበሩ ናቸው ብሎ ከዚህ በፊት ስም እያጠፋ ህዝብ ሙስሊሙን ለማጋጨት የሞከረ አንዱ አካል ነው ብዬ አምናለሁ። እንግዲህ ኡስታዝ ያሲን ኑሩ እንደውም ደግሞ ሌሎች ኡስታዞች በፌስቡክ ፔጃቸው እንዲሁም ደግሞ በቪዲዮም ጭምር ይህን ነገር ሲቃወሙ ነበረ። ምክንያቱም ብቻቸውን መቀበር ለብዙ ሽርኮች ለብዙ እንግዲህ ወንጀሎች ያጋልጣሉ። ይህ ነገር ተገቢ አይደለም፣ ብቻቸውን መቀበር ጋር ተያይዞ መፍትሔ ሊበጅለት ይገባል ብሎ ነው እንግዲህ ኩጥባ አድርገው ከዛም አልፎ ደግሞ ለሳቸው ጥሩ ጥሩ ምኞት እንዲሁም ደግሞ የታዘቦቻቸውን ትዝብቶች በዚህ ሙስሊም የሙስሊሙ ማህበረሰብ አንድ ላይ ሆኖ በዛ መልኩ እሳቸው መቅበር እንዲሁም ደግሞ የሌሎች እምነት በእኛ እምነት ላይ እየገቡ ያልሆነ ተግባር የሚፈጽሙ ተግባሮቶች እነሱም ሲቃወሙ ነበረ። ያን ያንን መልእክት ጠቅላላ አድርጎ ሰፋ ያለ ማብራሪያ ሙሉ ቪዲዮን ብትመለከቱ ሰፋ ያለ ማብራሪያ ትክክለኝነት፣ ሀሳብ ይዞ የመጣ ያስተላለፈበት መንገድ ነው እንጂ ሌላ ነገር ለመፍጠር እንዳልሆነ እንዲሁም ቪዲዮ መመልከት ይቻላል ። ኡስታዝ ያሲን ኑሩ በስተ መጨረሻም ምላሽ ሰጥቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየት ሰጡበት። ለማንኛውም የተለያዩ ቪዲዮዎችን አስደግፌ ላችኋለው የምንመለከት ይሆናል። አሁንም ቢሆን ለእህት ወንድሞቻችን እንግዲህ አክሱም ላይ ላሉት ድምፅ እንሆናቸው ለማለት ወዳለሁ። እንሻ አላህ አላብዛባችሁ፣ ወደ ቪዲዮ አለፍኩላችሁ። ይህም ቪዲዮ ትናንትና መነጋገሪያ ከነበሩ ቪዲዮዎች መካከል አንደኛው ይህ ቪዲዮ ነው። እንግዲህ የሶሪያው መሪ አህመድ ሸርዕ የፈጅር ሰላት መስጂድ ሄዶ እንግዲህ የፈጅር ሰላት እስኪሰገድ እየጠበቀ ያለበት ቪዲዮ ይህ ከላይ የምታዩት ቪዲዮ መነጋገሪያ ሆኗል ትናንትና። እንደዚህ አይነት ታሪኮች ኦርመሪዎች ፈጅር መተው ምናምን ምናምን ሰግደው ምናምን ጀማዓ ጠብቀው ሰግደው ሄዱ ምናምን የሚሉ ታሪኮችን ድሮ በኸሊፎች ጊዜ ምናምን ነበር ምንሰማቸው የነበረው አይገስ አሁን አዲስ ነገር ሆኖ ነው መወያያ ሆኖ ያለው which is a good thing, እንግዲህ አላህ ይጠብቀው። እዚህ ጋር የምትመለከቱት የአክሱም ከንቲባ አቶ ትኮ ዛሬ ህዝቡን ሰብስበው እንዲህ ብለው ነበረ። የክልሉ ጠቅላይ ፍርድ ቤት ሒጃብ እንዲለብሱ ውሳኔ ቢያስተላልፍም፣ ግን እኛ እንዲማሩ አንፈቅደላቸውም ሒጃብ መልበሳቸው በከተማችን ላይ ሒጃብ መልበሳቸው በራሱ የጸጥታ ችግር ያመጣል። እንዲሁም ደግሞ አስተማሪዎችም አናስተምርም ብለዋል። በተማሪዎች መካከልም ደግሞ አለመረጋጋትንና ጸብን እየፈጠረ ነው ብለው ይህንም በግልጽ ተናግሯል። እነዚህ በአክሱም ከተማ ላይ ያሉ የመንግስትና እንዲሁም የሃይማኖት ጽንፈኞች ለዘመናት ሲበደሉና ችለው የኖሩ ሙስሊም ወገኖቻችንን አሁንም ማሰቃያታቸውን ቀጥሏል። ፍትህ ለሙስሊሟ እህቴ፣ ፍትህ ለአክሱም ሙስሊሞች ላቸው አላሁ ተዓላ አይምሮን የሰጠን እንድናስብ እንድናስተነትን መጥፎን ከደግ እንድንለይበት በራሳችን አስበን እንድንወስን እንጂ ሰዎች ስላሰቡ ሰዎች ስለተናገሩ በመጅሁል እንድንጓዝ አይደለም። ያጀማ አረ ንቁ! ሰው እንዴት ተናገረ ወይም ጀጅ አደረገ ብለን አብረን እንደ ግመል ሽንት ወደኋላ እንጓዛለን? እረ ያአሄ እንንቃ። መጀመሪያ ግቡና ኡስታዝ ያሲን ኑሩ የተናገረውን ዩቲዩብ ላይ ጨርሱት። ጨርሳችሁ አዳምጡና ከዛ በኋላ ፍረዱ። እናንተ የተመቻችሁን አውጥታችሁ ቆርጣችሁ ያንን እንደገና ሰውን ለሰው ለማባላት የምትሮጡት ነገር አላህን ልትፈሩ ይገባል። አረ ያኺ አላህን ፍሩ። እንዴት አላሁ ተዓላ አቅል ሰአቱን በሰዎች እንመራለን? ሰዎች ቆርጠው ስላመጡ ብቻ ጀጅ ለማድረግ እንቸኩላለን። እስኪ ኮሜንቶቹን በረድ ሰከን በሉ። መጥታችሁ ኮሜንት ከመጻፋችሁ ይልቅ ሄዳችሁ ገብታችሁ የተናገረውን ንግግር ሙሉን አዳምጡት። ከዛ በኋላ ለመወሰን ለመፍረድ ትደርሱበታላችሁ። ቦታን ሲያፌዙ የነበሩትን ጀጅ ካደረገ በኋላ አላህ አይወደውም ብሎ የተናገረውን ሳት ፖስቱ የኛውን እንደገና በቀብራቸው ላይ ቤተሰቦችና አዲስ አበባ መጅሊስ አንድ ነገር ማድረግ አለበት። ሰዎች ግን እንዴት ነው የምትረዱት? በጀሊሉ ጥምዝዝ አርጋችሁ ወደ ነገር ያስገባችሁታቸው። የተቀበሩበት ቦታ ሰፋ ብሎ ሌሎቹን ሙስሊሞች እንዲቀበሩበት ነው መልዕክቱን ያስተላልፈው። ግን አቅላችሁ የተዘቀዘቀ ስለሆነ ነገሩን ጥምዝዝዝ አርጋችሁ ወደ ሌላ ነገር አስገባችሁትኝ። ያ አላህን ፍሩ። ሌሎቻችሁ ደግሞ አላህ የሰጣችሁን አይምሮ ትታችሁ በሰው የምትነዱ ሰዎች ቆም ብላችሁ አስቡ። እንዳልኳችሁ ነው አላህ ተዓላ አእምሮን የሰጠን እንድናስተነትንና እንድንገነዘብ በራሳችን እንድንወስን ነው። ዩቲዩብ ግቡና ሙሉውን ተመልከቱ። አይዟችሁ ብዙም ደቂቃ አይፈጅባችሁም። እዚህ መጥታችሁ ከምታባክኑት ጊዜ አይበልጥም። ከዛ በኋላ ትደርሱበታላችሁ። ለመሳደብም ጀጅም ለማድረግም ትደርሱበታላችሁ። ግን እስኪ መጀመሪያ ላይ ሰከን እንበል፣ እስኪ እናዳምጥ። ኮመንት የምንጽፍ ሰዎች አደብ ይኑረን። ወላሂ አደብ የሚባል ነገር ይኑረን። እኛ ሙስሊሞች አይደለን? ያ ጀማዓ እስኪ አደብ ይኑረን። ያሳከናን ማለት ነው ኮመንት ካልጻፍን ያህ በምንጽፈው ኮመንት እንደምንጠየቅ ዘነጋቸው መሰለኝ። እስኪ ተዉት፣ አጻፉ፣ አስተንትኑ፣ አዳምጡ። ነገርን ብሉት አዳምጡት። መጀመሪያ የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነ ይንና ለባብስ ትውልድ ሲጠፋ ዝም ብለናል። እናይ እንወዳለን፣ እናከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማረግን ነው እኛ ምንፈልግ። ይሄ መታረም ይኖርበታል። ሦስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ ለመሻይኾቻችን፣ ለወላጆቻችን በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ

ትላላቅ ሰዎች ካለፉ ነገ ተተኪኛል። አዲሱ ትውልድ የሞቱ ሰዎችንም ሆነ ቀብርን አያመልኩም፣ አይገዙም። ኡስታዝ ያሲን ኑሩ አላህ ባለህበት ይጠብቀህ። ትናንትና ባደረገው የጁምዓ ሁጥባ ላይ የሚገርም መልእክቶችን አስቀምጦልን ነው ያለፈው፣ በተለይ ለዚህ ትውልድ ማስተካከል ያለበትን ነገር እንዲያስተካክል በማያገባው ነገር እንዳይገባ ለመጅሊሶችም ለሁሉም መስተካከል ያለበት ነገር በሙሉ እንዲስተካከል ጥቆማዎችን አድርጎ አልፏል። ያለ መታደል ሆኖ ሁሌም በሰው ተቃራኒ የሚቆሙ ሰዎች ትናንትና ሲዘልፉት ነው የዋሉት። እሱ ይህንን የሚሰማበት ጆሮም የለውም፣ ምክንያቱም ለምዶታል። ግን እነዚህ ሰዎች ሁሌም ካሊፍ ተዑረፍ የሚባል ቃይዳ አለ ተቃርን ትታወቃለህ ነው። ለዛም ነው እየጣሩ ያሉት። ይቀጥሉ፣ እኛም እንቀጥላለን።